እንዳትሉት ማነው የገፋው? ማውራት እኮ አይችልም። ወንድ ላይ ሲከፋው። ጨረቃዎች ግን ይሄ ሁሉ ፍቅር አሳይታችሁን፣ ምንድነው አሁን በዓል ሲመጣ ቲቪ ነው የምትለቁብን? አትመጡም? እረ ተው፣ ደብራችሁ ተዉ። ጨረቃዎች ምን አስባችሁ ነው ግን እናንተ እንዴ? የስንቱን ዩቱበር ህይወት የቀየራችሁት እናንተ ናችሁ። በአንድ ክሊክ እናውቀዋለን። ብንናገር እውነት ነው እውነት ነው። ወሳኝ የሆነ መረጃ ይሄን እስከ መጨረሻው አዳምጡት። በጣም በጣም ሚገርም ሚገርም አስተያየት። ይሄ ግን ይሄ ያዞኝ ልቀቁኝ እንዳይሆን በኋላ። እኔ ፈራውን እኔ ፈራውልሽ ብንትዬ ኢትዮጵያ በቃ አሳሳች ሆነ። ትልቅ ትንሽ አይልም እኮ። ለእናቷ አልተፈቀደልኝም ብላ እንዴት ያላዛራ እንዳፈዘዘችው። የስንት ዓመት ፍቅር። እኔ ቆይ ለመታረቅ ነው ለመግባባት ነው? ቆይ ምን ለመሆነው ሄሉ እንደዚህ ያዙ፣ ይልቀቁኝ፣ መጥይው ተረጋግኝ፣ ተረጋግተሽ ነገሮችን አቲ ደግሞ ተረዳት ልጅቷን። ያለበት ነው የነበርክበት ነገር ምን እንደሆነ ውሸቱ ለማስረዳት ሞክር። በቃ በመካከላቸው ያወራው ሰው አወራ። ሆድሽ አውቋል ምናምን አያለም። ሆድ ሆድ ሲርብ ብቻ ነው ሰው ራሱ የሚያውቀው እንጂ ሚዲያ ላይ እስካወጣችሁ ድረስ ምን እንደሆነ ማሳወቅ አለብን። ከሀገሮቻችሁ ለምትሰሩ እህት ወንድሞቻችን፣ ለእናንተ ትልቅ ትልቅ ትልቅ ክብራለን። የስንቱን ቤት ያቀናችሁት፣ የስንቱን ዩቱበር ህይወት የቀየራችሁት እናንተ ናቸው። በእውነት ከኢትዩበር ዩቱበሮች የተመቸኝ ዩቱበሮች በጣም በጣም ማደንቃቸው የሚገርሙኝ የነዚህ አድናቆት ነው። የምሬን እናውቀዋለን፣ ብንናገር እናልቃለን ብለን መቶ በመቶ ምስማማበት ሀሳብ ነው። ለምን ካላችሁኝ፣ አንድ ሴት አረብ ሀገር ሄዳ እየሰራች ቤተሰቦቿን የምታኖር ራሷ እንደ ሻማ ቀልጣ ለሌሎች ብርሃን እውነት ነው በተለይ የወታደራ የቲወሮች ከመጡ ጀምሮ የማዳም ቅመም ራሷ ጊዜዋን እንቅልፏን ሁሉ ነገሯን ሰውታ የማንም ሰብስክራይብ እንዲያድግ ጥረት የሚያደርጉ ውድና የተከበሩ የማዳም ቅመሞች ዛሬ ይገባቸዋል አገላለጽ አይደለም ለእናት ለአባት ለወንድም ለእህት ይቅርና ለእኔ ለእኔ ለይቺ ጥቅማችሁ ብዙ ነው፣ የእናንተ የማዳም ቅመሞች፣ ይሄንን መቶ ፐርሰንት እስማማሉ። ለምን እናንተ ስለምታዩ ነው፣ እኛ ገንዘብ እየሰራን ያለ ነው። እናንተ ላይክ ስለምታደረጉ ነው፣ እኛ እያደግን ያለ ነው። እናንተ ሼር ስለምታደረጉ ነው። ምንም አሁን ሼር እንድታደረጉልኝ ላይክ እንድታደረጉልኝ አይደለም፣ እውነታው ይሄ ነው። አደለም ለእናትሽ፣ አደለም ለአባትሽ፣ አደለም ለእህት ለወንድምሽ፣ ለእኔ እንኳን ዋጋሽ ትልቅ ነውና ለእናንተ ክብር አለን። ግን አንድ መርሳት የሌለብን ነገር ግን አለ እኔ ኢትዮጵያ ውስጥ ለምትኖሩ ይህንን ደግሞ ወደ አርባ ስልሳ ፐርሰንታችሁ ኢትዮጵያ ውስጥ ሆናችሁ ነው ቪዲዮ የምታዩትና ለእናንተ ትልቅ መልእክት አለኝ። ሲቸግራችሁ ብቻ አትደውሉላቸው፣ ብር ስታጡ ብቻ አትደውሉላቸው፣ የሆነ ጉለት ሲፈጠር ብቻ አትደውሉላቸው። እንዴት ናችሁ በሏቸው ደውላችሁ። እየበረታች ነው ወይ፣ አየሩ ተስማምቶሻል ወይ፣ ምግብ ውስጥ እንዴት ነው በሏቸው። በጣም በጣም በቅርበት እኔ የማውቃቸው ልጆች ታመው እየተሰቃዩ በጣም ትልልቅ በሽታ ይዟቸው ማለት ሆስፒታል እየተመላለሱ ጤና ተቋማት የተመላለሱ እዛ አረብ ሀገር ሆነው ማለት ነው። አረብ ሀገር ሆኖ የሚታመም አይመስለው ዝባለ ለዚህኛ ሀገር ውስጥ እና ኢትዮጵያ ውስጥ ምትኖሩ ልጆች ሊታመሙ ይችላሉ። የጤና ችግር ሊገጥማቸው ይችላሉ። ሁሌ ቼክ አድርጓቸው ጠይቋል። በጣም ነው ደግሞ የሚከፋቸው በታመሙ ሰዓት እንዴት ነሽ ሚላት ስታጣ። አረ ቪዲዮ ሳመጣው ቅር እንዳይላቸው፣ እንደምትወዱት ተስፋ አደርጋለሁ። በጣም በጣም ደስ የሚል ቪዲዮ ስለሆነ ነው። ምክንያቱም የአረብ ሀገር ሴቶች ዝንባል እኛ በገንዘብ ብቻ መርዳታችን አይደለም የሚታይልን የዩቱብ ቻናል ራሱ ሰው እንዲሰራ በማበረታታችን ራሱ አንድ ጀግኖች እንባላለን። በዚህ አጋጣሚ ያለች ሴት በጣም ነው የሚከፋት። በጣም በቃ ማለት ከምላችሁ በላይ ለምን እኔ በቅርበት ስቴልጅ ልጅ ያለች እና የሆነ ሰት ታማ የገጠማትን ነገር ስለማቅ ነው እንደዚህ ምላችሁ እና በአረብ ሀገር የምትኖሩ እህት ወንድሞቼ ጠያቂ ስታጡ እንደሚከፋችሁ እናውቃለን። እና ኢትዮጵያ ውስጥ የምትኖሩ ውጭ ሀገር ዘመድ ያላችሁ ወይም አረብ ሀገራት ላይ እህት ወንድም ያላችሁ ሰዎች ይህ ካርጓቸው ለገንዘብ ለችግር ብቻ አትደውሉ አስለምዷቸው አቸው እንደዚያ ያን ነገር ባይዘው፣ እነሱም ከኢትዮጵያ ሲደወል ወይኔ ምን ተቸግሮ ይሁን ነው ሚሉት። ለምን ከስብ እንዴት ስለምትደውል ግን። አሁን ቴሌግራም አለ፣ ኢሞ አለ፣ ዋትሳፕ አለ፣ በጣም ብዙ ፕላትፎርሞች አሉ። እና እዛ ላይ እንዴት ነሽ ደህና ነሽ ወይ ብትሏት ለእሷ ትልቅ ትልቅ ትልቅ ዋጋ አለው። እና እባካችሁ ኢትዮጵያ የምትኖሩ ለገንዘብ፣ ለችጋር ብቻ አትደውሉ፣ ምድረ ችጋራ ለጥቅም ብቻ አትደውሉ። ለጥየቃም ደውሉ፣ እንዴት ነሽ ለማለትም ደውሉ። ለማለት ነው ዛሬ መልክቴ ነው። አረብ አገር የምትኖሩ ራሳችሁ እንደ ሻማ ቀልጣችሁ ለሌሎች ብርሃን የምትሰጡ ለተቸገሩ ሁሌም ከፊት የምትቆሙ የተዘጉ አብያተ ክርስቲያናትን የምታስከፍቱ የ ለደከሙ መስጊዶችን የምትረዱ ለተቸገሩ ለተራቡ ሁሌም ገንዘብ በማዋጣት ከፊት የምትቆሙ የአረብ ሀገር ጀግና እህቶቻችን ግን በርቱልን። ኢትዮጵያ ስትመጡ እንደ እብድ ትቆጠራላችሁ፣ እናቃለን። እሷ እኮ ቀዌ ናት፣ እሷ እኮ እብድ። በቃ አረብ ሀገር ሂዶ የመጣ ሴት እኮ ዋጋ የለውም ይባላል። ግን ይህንን መስማትታችሁ ለራሳችሁ እና ለህወ ይከፋሻል። መደወል ምናምን ከስንት አንድ ነው። ቤተሰብ የራስሽን ሁኔታ ያዥ፣ የራስሽ የሆነ ነገር ተለወጭ ምናምን ከስንት አንድ ነው። ይህን እንኳን ትሆ። ግን ያው ባላችሁ ነገር ራሳችሁን፣ ያላችሁን ነገር ለራሳችሁ መሆንም እንዳለባችሁ ለቤተሰብ መሆንም እንዳለባችሁ እናንተ ራሳችሁ ናችሁ ማወቅ ያለባችሁ። በተለይ በአሁኑ ሰዓት በዚህ በተወደደ ሁሉ ነገር በተቃጠለበት ኑሮ ሁሉም ለእኔ ለእኔ ነው እንጂ የሚለው ማንም ለእናንተ የሚያስብ የለም። ውድ እህቶቼ፣ አረብ ሀገር ያላችሁ እህቶቼ፣ ይሄ ያስተምራችኋል ብዬ ነው ያመጣሁት ይህንን ቪዲዮ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው ዛሬ መሀል ገብቼ ሰላም ስላላልኳችሁ በጣም ይቅርታ አድርጉልኝ። ውድ ቤተሰቦቼ፣ ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና እንግዲህ ሀዩ እና ሞቤ በጣም ደስ በሚል ቪዲዮ እየመሩት ነው ማለት ነው። እንዲሁም ሞቤም ሰብስክራይቡም እያደገ ነው። ሀዩዬም ይሄንን ወደዚህ ወደ አዲስ አበባ ተከትላ መታ በእንደዚህ አይነት መልኩ ሰርታ ራሷን ለውጣ ቤተሰቦቿን እንደለውጥ ስለቻለች በጣም በጣም እውነት ደስ ብሎኛል ከምነግራችሁ ማለት ነው ከምነግራችሁ በላይ። እንዲሁም ኦዲየንሶችም የአንድነታችሁን ያየሁበት ፓርት ነው። እውነት ነው መላክላችሁ እና አብርሃምን የጨረቃዎችን ሀዩን ሞቤን እንዳለ በአንድ ላይ አድርጋችሁ በቃ በጣም ደስ በሚል ፍቅር እየገለጻችሁ ነው። እነሱ የሆነ ነገር ጆየ ሲሄድ አይታችኋል አይደል? እንዴት እንደተሰበሰቡ ማለት ነው። ስለዚህ እነሱ የሆነ ችግር ሲፈጠር አንድ መሆናቸውን መርሳት የለብንም ቤተሰብ እና፣ እኛም እንደዚህ ለይተን አንዱ ለይተን ምንዘቀዝቀው ነገር ትርጉም የለው አሁን ሰሞኑን ሀይሚን ዘቅዝቃችሁ ቡሩኬን ወደ ላይ እያደረጋችሁ ነው። በጣም ነው የሚያስጠላው ይሄ ነገር ማለት ነው። ከድርጊታችን ቆጠብ። ምንም የምናገኘው የምናመጣው ለውጥ የለም። እና አንድነታችን፣ አሁን አብርሃምን፣ ሩታን፣ ሰሞኑን ሩታ ያው ብዙ ነገር እየተባለች ነው ታውቃላችሁ። አሁን ደግሞ በብሄር ገብተዋል። የሚገርማችሁ ነገር እሱ እንደሆነ ቆይቷል። አብርሃምና አብርሃምና ሩታ ከተግባቡ ከተዋደዱ ስንት ጊዜ ቆይቷል። ገና በፊት ነው። በቃ አሁን ላይ ድራማው ሁሉ ነገር ስራቸውን ስራ ስራ ስራ አድርገው ይኸው ዝንጥ ባለ መልኩ ስኬታቸውን ሊያሳኩ እዚህ ዱባይ ላይ መጥተዋል። ሶ እናንተ ምንም አውርቱ ወደ ኋላ ነው የሚቀረው እንጂ ምንም የሚለወጥ የሚቀየር ነገር የለም። በብሔርም መጣችሁ በሃይማኖትም በምንም ሚባል በምን ያው ናቸው እነሱ፣ ምንም አዲስ ነገር አይፈጠርም። እውነት ዩቲዩበሮችን ማለት ነው እኛ ተናግረን አሸማቀን እናስቀራለን ማለት ውሸት ነው። እንደው ለራሳችሁ ኃጢአት ነው የሚሆንባችሁ ለራሳችሁ ማለት ነው። ከወደዳችሁት ማየት የሚሰራውን ቪዲዮ ካልወደዳችሁት ደግሞ ማሳለፍ፣ እኔ እሱ ነው የምመርጥላችሁ። እናንተ ምንም ስለተሳደባችሁ ስላንቋሻሻችሁ፣ ወይኔ ሁን። ሰው በስድብ መሞት ቢችል ኖሮ ቁጥር አንድ ሩታ ነበረች የምትሞተው። ግን አያችኋል አላማዋን እንዴት የት እንዳደረሰችው ማለት ነው። ቤተሰብ እና በጣም የምትገርመኝ የምትገርመኝ ልጅ ናት። እኔ ከሷ የተማርኩት ጥንካሬ ነው። ስድብ ምንም እንደማያደርግ የሰው ልጅ እንደማይቀይ እና አብርሃም አብርሃምም በጣም ጠንካራ ሰው ነው። ከጎኗ እሱ ስላለ ነው። እውነት እንደሱ እንደሱ የተሰደበ ሰው ማንም የለም። ማንም በቃ መልኩ ሳይቀር ሰው የሚሰድበው ማለት ነው። መልክ አሁን እግዚአብሔር ሲፈጥራቸው የሰጣችሁን ነገር ነው። ጸጋን ይዛችሁ የምትኖሩት አለን እንዴ፣ በእግዚአብሔር ስራ አትገቡ ግን። በጣም ጀግና አንድ ቀን ወጥቶ መልስ ሰጥቶ ያቅም አብርሃም በቃ ይሄ ነገሩ በጣም ነው የሚያኮራኝ ማለት ነው እና ወድ ቤት ሰዎቻችን፣ አንድነታችሁን ሁል ጊዜም አንድ ለመሆን ሞክሩ። ምክንያቱም ምንም የምናመጣው ለውጥ የለም። እኛ ጠላን ወደን ምንም የምናመጣው ነገር የለም። በቃ ብዙ በሚሊዮን የሚወዳቸው ኦዲየንስ አለ እና ሰሞኑንም አሁን ሄሉንና ይሄንን ልጅ በቃ በጣም የሆነ በቃ አንትና አንዳንዶቻችሁ ትዘቀዝቃላችሁ እሷን ትሰድባላችሁ ለምን አስፈለገ? በቃ ይዛ መታለች ይዛ ስመጣች ድረስ ጥሩ ነገር እስካየንባቸው ድረስ በቃ ጥሩ መናገር። መጥፎ ነገር እኮ አለፉ እኮ እነዚያ የትላንት ህይወቶች እኮ አለፉ። ዛሬ ያለችበት ላይ ነው። በቃ አላዛርም የራሱን ነገር ይዟል እየኖረ ነው። እሷም ደግሞ የራሷን እዚህ ጋር ይዛ እየኖረች ነው። እኛ ምንም በማናውቀው ነገር ገብተን መፈትፈት አይጠበቅብንም። ይህን ልላቸው ነው። ሌላው ከጨረቃ ፋሚሊ ጋር በጣም ዲዩቲ እያደረጋቸዋቸው ስለሆነ ያው በጣም እናመሰግናለን። በዚህ አጋጣሚ እኔ ራሱ በጣም ተገናኝተው አብሮ ቪዲዮ እንዲሰሩ መመኘው። ሌላው ሲቀጥል ቡርኪና ሀይሚ ውታጅራ ገብተዋል አላችሁኝ። እኔ ውታጅራ ይግቡ አይግቡ ምንም መረጃ የለኝም የት እንዳሉ አላቅም። እውነት ለመናገር ይግቡ አይግቡ አላቅም። ቡርኬ ግን እንገባለን ብሎ ብሎ ሲያወራ ሰምቻለሁ፣ ግን አሁን አይደለም አሁን እኮ ገና ሰኞ ነው። ማማት የሚገባው ይመስለኛል ሰው እንግዲህ አላቅም። ገብተውም ከሆነ አልገቡም ከሆነ ያው ምናቀ ሆናል። በዚህ አጋጣሚ ብሩኬና ሀይሚ ከሚዲያው ይህን ያህል መራቅ አይጠበቅባችሁም። ምንም ተፈጠረ ምን ችግራችሁን ወይም እያሳወቃችሁ ወይም ደግሞ በቃ ላድን ለቤተሰቦቻችሁ የሆነ ነገር ማለት አለባችሁ በፖስትም ሆነ ምናምን። በነገራችን ላይ ሲመጡ ሌላ ነገር እንላቸዋለን፣ ሲጠፉ ሌላ ነገር። እነ ሀይሚ ብሩኬ ሲመጡ በፕራንክ ሲመጡ ሀይሚ ፕራንኳ ያስለቅሳል መከራ ነው እንላታለን። ግን ደግሞ ምን እናድርግ ታዲያ ከአጠገቡ ያለው ሰው ሲጎዳ አለመናገር አንችልም፣ ዝም ማለት አንችልም። ሲጠፉብን ደግሞ ያመናል። ስለዚህ ምን እናድርግ ታዲያ? እኛም እኮ ጨንቆን ነው። ቤተሰብ አንዳንድ ቤተሰብ እየተጨናነቃችሁ እንደዛ ስትሉ ስለሰማሁኝ ነው እና ያው ይህንን ነገር ቢፈቱት በሰላም በፍቅር ቢመጡ በጣም ደስ ይለኛል። ሰላም ቢወርዱ በጣም ደስ ይለኛል። ከማማት ከመግባቱ በፊት ማለት ነው። ምናልባት ይህንን ቪዲዮ ልሰሚ ይችላል። ሀይምዬ ያለውን ነገር አስተካክለሽ ከፋሲል ጋም ያለውን ነገር ዘግተሹ ወደ ኛ ብትመጭልን በጣም ደስ ይለናል። በጉጉት ነው የምንጠብቅሽ ማለት ነው እና ሄሉየም ደግሞ እንግዲህ በርችልን ከጎንሽንን ሁሌም አዲስ ነገር ኖረም አልኖረም ሁሌም ከጎንሽን አንቺ ደስተኛ ሆነሽ ያመንሽበትን ነገር ወደ ሚዲያ ያዘሽ እስከመጣሽ ድረስ እኛ የማንቀበልበት ምክንያት ምንም ነገር የለም ማለት ነው። እዚህ ጋር ደግሞ እናቲ እና ሄሉ በጣም በሚገርም ጦርነት በቃ እየተፋለጡ ነው። ወይ ተገናኝተው የሚፈቱት ነገር የለ ወይ ተራርቀው የሚቀሩት ነገር የለ ሄሉ እዚህ ጋር ትላለች፣ እናቲም እዚህ ጋር የሰው ወሬ ምናምን። በነገራችን ላይ የሰው ወሬ በመካከላችሁ ካስገባችሁ ፍቅር መቼም ፍቅር እንደማይሆን ነው መነግራችሁ። በተለይ የርቀት ፍቅር። አሁን ሄሉ የሰማሽው ነገር እሱ እውነት እንዳልሆነ ከነገረሽ ማመን አለብሽ። በቅ ራሱ ነው የሚጸጸትበት፣ ራሱ ነው የሚኮነንበት። አንቺ እኮ እዚህ ጋር ምንም የሚመለከትሽ ነገር የለም። አዎ ወንድ ልጅ ብዙ ጊዜ የሆነ የሆነ ፓርቲ ላይ ሲሆኑ ብዙ ያኔ ችላ የሚሉት ነገር አለ። እኛ እንደኛ እንደ ሴቶቹ ጥብቅ አድርገው የሚይዙት ነገር የለም። የሆነ ነገር ያቺ ግን የጣሏት ሴት ወይ ከሌላ ሰው ጋር ስትሆን ምናምን የሆነ ትዝታቸው ይቀሰቀስባቸዋል። እንግዲህ እናቲ ደግሞ እያለ ያለው እየደወለልሽ እንደሆነ እያወራሽ እንደሆነ ነው። ሲወጣ ደግሞ በምን አጋጣሚ እንዳልደወለልሽ ለማረጋገጥ ችግሩን ለመረዳት ሞክሬ ቢያንስ ስደተኛ ስለሆነ ማለት ነው ከዛ ውጭ በሚዲያ እየወጣሽ እንዲ እሬ ምናምን ምናምን የምትይው የምታለቅሺው ነገር ምንም መፍትሄ አይኖረውም። በዛ ላይ አንድ ላይ ያላችሁም በስልክ ነው። ያኔ የሚዲያው ለሚዲያው ምንም በሚዲያው ላይ የምታመጭው ለውጥ ምንም ይኖራል ብዬ አላስብም። ቤተሰቦችሽን ባታስነቂ ባታስደቢ የተሻለ ነው ብዬ ነው ማስበው። ትናንት አሁን እናቷ ያዞኝ ልቀቁኝ እያለች ነበር። እናቷ ፊት ያው መሆን የለበትም። በቃ ሰከን ባለመልኩ ማስረዳት ምንድነው ችግሩ? ተረዳታችሁ? ይቅር የምትባባሉ ከሆነ ይቅር ማለት ነው። ፍቅር ይቅር ባይ ነው እና ምንድን ነው ጥፋቱ? እሱም ጥፋቱ እንዲያስረዳሽ ያለውን ነገር ተረጋግተሽ መጠየቅ ነው እንጂ እንደዚህ ሚዲያው ላይ አንቺን በራሶች ቻናል ከጮሽ እሱም በራሶች ቻናል ከጮኸ ለሁለታቸውም ትርጉም የለውም። እንደምታየት ናቲ፣ እንግዲህ በፊት እንዲህ አልነበረም። በጣም በቃ ሰውነቱ ራሱ በጣም የሚያጓጓ ነበር። አሁን ግን ስደት ምን እንደሚያደርግ ለአንዳንድ ሰው ይመቻል፣ ለአንዳንድ ሰው አይመቻል። እንደተረዳሁት ግን እሱ የሚመች ቦታ አልገጠመውም እንደሚመስለኝ ማለት ነው። እና ያው ስደት ስላለ ብትረጁ በጣም ደስ ይለኛል። ስደት ደግሞ ያን ያክል ያልሆነ ሕይወት ውስጥ እንዲገብቶ ራሱን አንቺን ያፈቀረሽን የሚቀይርበት ሴት ወይም እንደዛ ሆኖ ያየሽው የሰማሽው ነገር ያየሽው ነገር ከሌለ ያን ያክል ሰው ስላወራ ብቻ እንጂ የነበረሽን ፍቅር መርሳትና ዛሬ ላይ ዝቅ ማድረግ የለብሽም ብዬ ነው ማም ነው ሄሉ ቢያንስ አንቺ መረዳት መቻል አለብሽ። ሴት ልጅ ናት እዚህ ጋ ለመረዳት የምትሞክረው በእርግጥ አይኖ ተጎድታለች ብዙ ነገር ሆናለች። ግን ደግሞ እዚህ ጋ እኔ ያረኩት ነገር ትክክል አይደለም እያለ እስከሆነ ድረስ መረዳት ብትችል ጥሩ ነው ብዬ አስባለሁ ሄሉዬ። እናትዬም ያለውን ነገር በግልጽ ቢያስረዳት መልካም ነው ብዬ አስባለሁ። ስፈራት የቻለውን ነገር ብታስረዳት መልካም ነው ብዬ አስባለሁ። ሁሉም ነገር በሂደት የሚፈታ ነገር ነው። ተራርቃችሁ ምንም የምታመጡት ለውጥ የለም ብዬ መልእክት ዜና አስተላልፋለሁ። ውድ ቤተሰቦች፣ የተሰማችሁንና ያያችሁትን ነገር በኮመንት ስር ብጽፉልኝ ለእነሱ ያው ይደርሳችኋል ብዬ ተስፋ አደርጋለሁ። እንግዲህ ጨረቃዎችን በሰላም ያምጣልን። ቤተሰቦች፣ ይህ መልካም ቀን የሆንላችሁ። በጣም ወዳችኋል፣ አከብራችኋለሁ። ስለ ሁሉም ነገር እናመሰግናለን። ባይ ባይ።